ዜና ስፖርት። ጤና ያስጥልኝ። ከኤስሪ ፊርዶስ አብድላኪም ነኝ። በቅድሚያ በእንግሊዝ ፕሪሚየር ሊግ 36ኛ ሳምንት ተጠባቂ ጨዋታ ሊቨርፑልና አርሰናል ሁለት አቻ ተለያይተዋል። ማምሻውን በአንፊልድ ሮድ ስታዲየም በተካሄደው ጨዋታ ኮዲ ጋክፖ፣ ሉዊስ ዲያስ ለሊቨርፑል ከረፍት በፊት ባስቆጠሯቸው ግቦች ሁለት ለባዶ መምራት ችሎ ነበር። ጋብሪኤል ማርቲኔሊና ሚኬል ሜሪኖ ከረፍት መልስ ከመረብ ላይ ያሳረፏቸው ግቦች አርሰናልን አቻ አድርጓል። የአርሰናሉ ሚኬል ሜሪኖ በ79ኛው ደቂቃ በሁለት ቢጫ በቀይ ካርድ ከሜዳም ተሰናብቷል። የሊጉ አሸናፊ ሊቨርፑል ነጥቡን ወደ 83 አሳድጓል። አርሰናል በ68 ነጥብ ሁለተኛ ደረጃ ላይ ይገኛል። በሌሎች መርሃ ግብሮች ኒውካስትል ዩናይትድ ቼልሲን ሁለት ለባዶ በማሸነፍ በ66 ነጥብ ደረጃውን ወደ ሶስተኛ ከፍ ያደረገ ሲሆን በአውሮፓ ሻምፒዮንስ ሊግ ተሳትፎ ውክክር ወሳኝ ሶስት ነጥብም አግኝተዋል። ዌስትሃም ዩናይትድ ማንቸስተር ዩናይትድን፣ ከክሪስታል ፓላስ ቶትንሃም ሆትስፐርን በተመሳሳይ ሁለት ለባዶ ሲያሸንፉ፣ ኖቲንጋም ፎረስት እና ሌስተር ሲቲ ሁለት አቻ ተለያይተዋል። በስፔን ላሊጋ ሲጠበቅ የነበረው የኤል ክላሲኮ ጨዋታ ባርሴሎና አራት ለሶስት በሆነ ውጤት አሸንፏል የባርሴሎናን የማሸነፊያ ግቦች ራፊንሃ ሁለት ላሚኒያማል እና ኤሪክ ጋርሺያ እያንዳንዳቸው አንድ አንድ አስቆጥሯል ከመሸነፍ ያልዳኑት የሪያል ማድሪድ ግቦች ኪሊያን ምባፔ አስቆጥሯል ባርሴሎና ማሸነፉን ተከትሎ የመሪነት ነጥቡን ወደ ሰባት በማስፋት የሻምፒዮንነት ድሉን በማሳደግ በ82 ነጥብ ሲመራ ሪያል ማድሪድ በ75 ነጥብ ሁለተኛ ደረጃ ላይ ይገኛል በውጤታ ማንችሎቲ በአራት ኤል ክላሲኮ አራት ሽንፈቶች አስተናግዷል። በዘንድሮ የውድድር ዘመን በሪያል ማድሪድ እና በባርሴሎና መካከል ያለው ልዩነት የሚታይ እውነታ መሆኑ እየተነገረን ያለው ማድሪድ በዚህ የውድድር ዘመን ሻምፒዮንስ ሊግ፣ ላሊጋ እና ኮፓ ዲላሬ ላይ ሳያሸንፍ አመቱም ያበቃል። በጣሊያን ሴሪያ የ ሰላሳ ስድስተኛ ሳምንት መርሃ ግብር ኢንተር ሚላን ከቶሪኖ ጋር ያደረጉት ጨዋታ ሁለት ለባዶ በሆነ ውጤት አሸንፈዋል። የኢንተር ሚላን የማሸነፊያ ግብ ዛውልስኬ እና አስላኒ አስቆጥረዋል። ኢንተር ሚላን ማሸነፉን ተከትሎ ነጥቡን ከሊጉ መሪ ናፖሊ እኩል ማድረስ መቻሉም ተዘግበዋል። ሌላኛው መረጃችን ሩበን አሞሪም ዩናይትድን ሊለቁ እንደሚችሉ ተናገሩ። ፖርቱጋላዊ አሰልጣኝ ሩበን አሞሪም ቀጣይ ማንቸስተር ዩናይትድን ለመልቀቅ ሊያስቡ እንደሚችሉም ገልጸዋል። አሰልጣኙ በንግግራቸውን በቀጣይ ቡድኑን መቀየር ካልቻሉ ማንቸስተር ዩናይትድ አዲስ አሰልጣኝ እንዲፈልግ ምክር ሀሳብም አቅርበዋል። ማንቸስተር ዩናይትድ በዝውውር መስኮቱ ደፋር መሆን አለበት ያሉት አሰልጣኙ ቀጣይ ዓመት እንደዚህ መሆን አንችልምም ብለዋል። ማንቸስተር ዩናይትድ ይህንን አድርጎ ለውጥ የማያመጣ ከሆነ ግን ቦታውን ለሌሎች ሰዎች አስረክበን መሄድ አለብን ሲሉም ገልጸዋል። ዩናይትድ ከቀናት በኋላ በኤሮፓ ሊግ ፍጻሜ ጨዋታ ከቶትናም ሆትስፐር ጋር ይጫወታሉ። በዚህም አሸናፊው በሚቀጥለው የውድድር ዘመን ከሻምፒዮንስ ሊግ ጋር ይጫወታል። የቀያዮቹ ሰይጣናት አሰልጣኝ፣ ስለዚህ እኔ ስለ ፍጻሜው አልጨነቅም፣ ነገር ግን ትኩረት እየተሰጠ ያለው ስለ ፍጻሜው ነው ብለዋል። ቀሪ ጨዋታዎችን እንዲያሸንፉ አስጠንቅቅ ያለው አሉ ኤንዞ ማሪስካ የሰማያዊዎቹ ዋና አሰልጣኝ ኤንዞ ማሪስካ ተጫዋቾቹ ቀሪ ጨዋታዎችን ግዴታ እንዲያሸንፉ ማሳሰቢያ መስጠታቸውን ገልጸዋል። ሻምፒዮንስ ሊግ መግባት ከፈለግን ቀሪ ሁለት ጨዋታዎችን ማሸነፍ እንዳለብን አስጠንቅቄ ያለው ሲሉ ማሪስካ ተናግረዋል። ኒውካስትልም በሜዳው መግጠም በጣም አስቸጋሪ ነው። በአስር ተጫዋች መጫወት ቀላል አልነበረ። ቡድኑ በሁለተኛው አጋማሽ የተፋላሚነት መንፈስ አሳይቷል ብለዋል። ማሪስካ አያይዘውን በጨዋታው ኒኮላስ ጃክሰን ቀይ ተመልክቶ ቡድኑን ዋጋ እንዳስከፈለውና ከዚህ መማር እንዳለበትም ተናግሯል። ቀሪ ጨዋታው በቀጣይ ከማንቸስተር ዩናይትድ ጋርም ይሆናል። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ቡድኑ ትናንት በመጀመሪያ ደቂቃዎች ያሳየው እንቅስቃሴ ለእብደት ዳርጓቸው እንደነበር ገልጸዋል። በመጀመሪያ ደቂቃዎች ያሳየ ያሳየነው እንቅስቃሴ ተቀባይነት የሌለው ነው ያሉት አርቴታ ሁኔታው አሳብዶኝ ነበር፣ ይህንን ባላይ ይሻለኛል ብለዋል። ለንዴት የዳረጋቸው ብዙ ምክንያት እንደነበረ የገለጹት አርቴታ በተለይ የተከላከልንበት መንገድ በጣም ያበሳጭ ነበር ሲሉ አስረድተዋል። በዓመት ውስጥ ለስድስተኛ ጨዋታ በአስር ተጫዋች ለመጫወት ተገደናል። ግማሽ ያህሉ ዋናው ቡድኑ ጉዳት ላይ ነው፣ ነገር ግን ለውጥ አያመጣም ብለዋል። በተያያዘም አርሰናል ግብ ጠባቂ ለማስፈረም ጠይቋል። የሰሜን ለንደኑ ክለብ አርሰናል ወጣት ግብ ጠባቂ ከቼልሲ ለማስፈረም ጥያቄ ማቅረቡ ተገልጿል። መድፈኞቹ ለ16 ዓመቱ የቼልሲ ግብ ጠባቂ ፌርዲ ቤርናል 1.25 ሚሊዮን ፓውንድ የዝውውር ሂሳብ ማቅረባቸውም ተነግሯል። ይሁን እንጂ ሰማዮቹ የዝውውር ጥያቄውን ውድቅ ማድረጋቸው ሲገለጽ፣ ግብ ጠባቂው ማቆየት እንደሚፈልጉም ተዘግቧል። የእንግሊዝ ከ18 ዓመት በታች ብሔራዊ ቡድን ግብ ጠባቂ ፌርዲ ቤርናል በሌሎች ክለቦች እንደሚፈለግም ተጠቁሟል። በመጨረሻም በውጤታማው አንችሎቲ በአራት ኤል ክላሲኮች አራት ሽንፈቶችን ያስተናገደው በዘንድሮ የውድድር ዘመን በሪያል ማድሪድ እና በባርሴሎና መካከል ያለውን ልዩነት የሚታይ እውነታ መሆኑን እየተነገረ ነው ያለው ማድሪድ በዚህ የውድድር ዘመን ሻምፒዮንስ ሊግ፣ ላሊጋና ኮፓ ዲላሬ ሲያሸንፍ አመቱም ያበቃል። በዚህም በዘንድሮ የውድድር ዘመን አሰልጣኝ ካርሎ አንችሎቲ ራስ ምታት ሆኖ የዘለቀው የቡድኑ ተከላካይ ክፍል ድግመት መሆኑ ግልጽ መሆኑ ተነግሯል። ሪያል ማድሪድ በውድድር ዘመኑ ከተፈተነባቸው ችግሮች መካከል የተከላካይ ክፍሉ ጥንካሬ ማጣት አንዱ እንደነበርም ተገልጿል። በተጨማሪም የቡድኑ የኋላ መስመር ታክቲካልና የተደጋጋሚ ጉዳቶች ችግር በውድድር አመቱ ሎስ ብላንኮዎቹ ክፉኛ መጉዳቱ ተነግሯል። በዚህ ዓመት በባርሴሎና አራት ጨዋታ የተሸነፉት ሎስ ብላንኮቹ በትላንቱ ጨዋታ ነጥብ ለማግኘት የተሻለ መስራት ይጠበቅባቸውም ነበር። ዜና ስፖርት አበቃ። ከኤስሪ ፊርዶስ አብደላኪ ማብራሪያቸው ቆየው። መልካም ቀን